እግዚአብሔር አምላክ የተባረከ ይሁን። እንኳን አደረሳችሁ ደግሞ በዚህ በዓመቱ የመጀመሪያ ሳምንት እግዚአብሔርን ቃል የላችሁ ቀርባለሁ በመጽሐፈ ኢያሱ ምራፍ አንድ ላይ አለፍ አለፍ አድርጌ እንዲሁም ደግሞ በኢያሱ ወንጌል ምራፍ አስራ አንድ በመጽሐፈ ኢያሱ ምራፍ 11 ላይ ያለውንም ቃል አነባለው። እንዲህ ይላል መጽሐፈ ኢያሱ ምራፍ አንድ ላይ እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌ ልጅ ኢያሱን እንዲህ ብሎ ተናገረው፣ ባሪያዬ ሙሴ ሞቷል። አሁንም አንተ አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣችሁ ምድር ይህን ዮርዳኖስ ተሻገሩ። ቁጥር አምስት ላይ እንዲህ ይላል በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆነው እንዲሁ ከአንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። እንዲሁም ደግሞ በቁጥር አስራ ስድስትና አስራ ሰባት ላይ እንዲህ የሚል ቃል እናገኛለን። እነሱም ለኢያሱ እንዲህ ብለው መለሱለት ያዘዘህን ነገር ሁሉ እናደርጋለን ወደምትልከን ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዝን እንዲሁ ለአንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ከአንተ ጋር ይሁን። በትእዛዝ የሚያምፅ ሁሉ የምታዘውን ቃል ሁሉ የማይሰማ እሱ ይገደል። ብቻ ጽና፣ አይዞ ይላል። እንዲሁም ደግሞ በያሱ በትንበይተ ማን ነው? መጽሐፈ ኢያሱ ምዕራፍ አስራ አንድ ላይ ቁጥር መጨረሻ ላይ እንዲሚል ቃል እናገኛለን። ኢያሱ ምድሪቱን ሁሉ ያዘ። ኢያሱም ለእስራኤል እንደ ክፍላቸውና እንደ ነገዳቸው ርስት አድርጎ ምድሪቱን ሰጣቸው። ምድሪቱም ከሰልፍ አረፈች። ክብር ለአምላካችን ለእግዚአብሔር ይሁን። በ እያሱ ምዕራፍ አንድ ላይ ያለውን ቃል ነው ያነበብኩት። በዚህ በመጽሐፈ ኢያሱ ምዕራፍ አንድ ላይ ወገኖቹ የሚገርም ቃል እናገኛለን። የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የነዌ ልጅ ወይም ደግሞ የሙሴን አገልጋይ የነዌ ልጅ ኢያሱ ምን ሲለው እናያለን ባራይ ሙሴ ምን ብሏል? ሞቷል። አንተና ይሄ ህዝብ ሁለት ነገር ሲላቸው እናያለን። ተነሱና ወደምሰጣችሁ ምድር ትገቡ ዘንድ ዮርዳኖስን ተሻገሩ የሚል ቃል እናገኛላችሁ። የሚገርማችሁ በዚህ በያሱ መጽሐፍ ምዕራፍ አንድ ላይ አራት ቃላቶች አሁን ባነበብኩላችሁ ክፍል ላይ እናገኛለን። የመጀመሪያው የእግዚአብሔር ባሪያ ወይም ደግሞ የእግዚአብሔር አገልጋይ ሙሴ የሚል ቃል እናገኛለን። ቀጥሎ ደግሞ ሁለተኛ የምናገኘው የሙሴ አገልጋይ ኢያሱ ይለዋል ኢያሱን። እዛው ላይ የሚገርማችሁ ነገር ደግሞ ተነሱ ይላቸውና ደግሞ ተሻገሩ የሚል ቃል እናገኛለን። ክብር ለአምላካችን ለእግዚአብሔር ይሁን። በጣም የሚገርማችሁ ነገር እ ይሄን ክፍል ስንመለከት ስለ ሙሴ ሲናገር ሙሴን የእግዚአብሔር አገልጋይ ይለዋል። ሙሴን የእግዚአብሔር ባሪያ ነው የሚለው እዚሁ ምዕራፍ አንድ ቁጥር አንድ ላይ ስታነቡ፣ የሚገርማችሁ ነገር ደግሞ ኢያሱ ጋር ይመጣና የሙሴ አገልጋይ የነዌ ልጅ ኢያሱ ብሎ ነው የሚጠራው። ክብር ለአምላካችን ለእግዚአብሔር ይሁን። ወገኖቼ በጣም የሚገርም ቃል ነው። ምናልባት አሁን እኛ ባለንበት ዘመን ቢሆን የሚገርም ነው። ምክንያቱም ሙሴ ኢያሱን የሙሴ አገልጋይ ማለት ይከብዳል። ክብር ለአምላካችን ይሁን። ግን እግዚአብሔር በመርህ የሚያምን አምላክ ነው። በስርሃት በመተካካት የሚያምን አምላክ እንደሆነ እዚህ ክፍል ላይ እናያለን። ሙሴ በነበረበት ዘመን ኢያሱ የሙሴ አገልጋይ እንደነበረ ሁላችንም እናውቃለን። ወገኖቼ ሙሴን የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ ያስባለው ነገርና ኢያሱን ደግሞ የሙሴ አገልጋይ ያስባለው ነገር እዚሁ ክፍል ላይ እናገኛለን። የሚገርማችሁ ነገር ቁጥር አምስት ላይ ስትሄዱ ራሱ እግዚአብሔር ኢያሱን ምን ይለዋል? በሕይወት ዘመን ሁሉ ማንም አይቋቋምህም የሚል ቃል እናገኛለን። ኢያሱ ምን ስለሆነ ነው በሕይወቱ ዘመን ሁሉ የሚቋቋመው የሌለው? ኢያሱ የተለየ ስለሆነ ነው ወይ? አይደለም። እዛው ክፍል ላይ ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ የሚል ቃል ታገኛላችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ሙሴን የእግዚአብሔር ባሪያ ሙሴን የእግዚአብሔር አገልጋይ ያስባለው የእግዚአብሔር አብሮነት ነው። እግዚአብሔር ከሙሴ ጋር ነበር፣ በመገኘቱ በእልውናው ለዛም ነው የሚገርማችሁ ነገር በኢያሱ በኢያሱ ምዕራፍ አንድ ቁጥር 16 17 ላይ ስትሄዱ ህዝቡ ሁሉ ከአስራ ሁለቱም ነገድ ኢያሱ ጋር መጥተው ያሉት አንድ ነገር ነው የምትለልን ነገር ሁሉ እናደርጋለን የምታዘንን ሁሉ እንታዘዛለን። ሂዱ ወደምትልን ሁሉ እንሄዳለን። የመታዘዝ ችግር የለብንም። ሂዱ የምትለንን ለመሄድ ችግር የለብንም። አድርጉ የምትለውን ለማድረግ ችግር የለብንም። ነገር ግን አሉት ከሙሴ ጋር የነበረው እግዚአብሔር ከአንተ ጋር ይሁን። ሀሌሉያ። ስለዚህ አንድ ነገር ነው ያሉት፣ የምትለንን ሁሉ እናደርጋለን። ነገሩ የዕድሜ ጉዳይ አይደለም። ነገሩ የነገድ ጉዳይ አይደለም። ነገሩ የዘር ጉዳይ አይደለም። እኛ ከሙሴ ጋር የነበረው እግዚአብሔር ከአንተ ጋር እንዲሆን እንፈልጋለን ሲሉት እናያለን። ዛሬ ይህን ቃል የምሰሙ ሴቶች፣ ወንዶች፣ እናቶች፣ አባቶች በዚህ አዲስ ዓመት ይህን ቃል ሕይወታችሁ ላይ አውጃለሁ። የእግዚአብሔር አብሮነት የእግዚአብሔር መገኘት የእግዚአብሔር እልውና በሕይወታችሁ ላይ በኢየሱስ ስም ይገለጥ። ወገኖቼ ሙሴን የእግዚአብሔር ባሪያ የእግዚአብሔር አገልጋይ በዘመኑ ላይ ያስባለው ነገር የእግዚአብሔር አብሮነት ከሙሴ ጋር ነበር። ሙሴ ሲራመድ እግዚአብሔር አብሮት ይራመድ ነበር። ሙሴ ሲናገር እግዚአብሔር ይናገር ነበር። ሙሴ ሲሰራ እግዚአብሔር ሥራውን ያከናውን ነበር። ክብር ለኢየሱስ ይሁን። ስለዚህ ጃ የእግዚአብሔር መገኘት ሙሴ ጋር የነበረው ኢያሱን የሙሴ አገልጋይ ያስባለው የሙሴ ዘመን ሲያልቅ፣ ክብር ለኢየሱስ ጋር ከኢያሱ ጋር ደግሞ የእግዚአብሔር አብሮነት የእግዚአብሔር መገኘት የእግዚአብሔር እልውና አብሮ እንደሆነ እናያለን። ዛሬ ይህን ቃል የሚሰሙ ሰዎች ሁሉ ይህን ቃል ሕይወታችሁ ላውጃለሁ። እግዚአብሔር በመገኘቱ ይባርካችሁ። እግዚአብሔር በዕልውናው ይባርካችሁ። እግዚአብሔር በመገኘቱ ሕይወታችሁን ይባርክ። ወገኖች፣ የመጽሐፍ ቅዱስ አማኑኤል ይላል፣ እግዚአብሔር ከእኛ ጋር ነው የሚል ቃል ማቴዎስ ምዕራፍ አንድ ላይ ሄዳችሁ ስታዩ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ አረግ የሚለውን ምራፍ አንድ ካያችሁ በኋላ የአብርሃም ይስሐቅን ወለደ ይስሐቅ ያዕቆብን ወለደ ይልና ምራፍ አንድ ከቁጥር አንድ እስከ አስራ ሰባት የትውልድ አረግ ከነገረን በኋላ ቁጥር አስራ ሰባት በኋላ ደግሞ ከአብርሃም እስከ ባቢሎን ምርኮ አስራ አራት ትውልድ ይልናል ከባቢሎን ምርኮ እስከ ኢየሱስ ክርስቶስ ድር 14 ትውልድ እያለ ወደ ሦስት ይነግረናል። ከ ከአብርሃም እስከ ዳዊት 14 ትውልድ ከዳዊት እስከ ባቢሎን ምርኮ 14 ትውልድ ይለናል። ከባቢሎን ምርኮ ደግሞ እስከ ኢየሱስ ክርስቶስ 14 ትውልድ ይለንና እሱን አደለም የፈለግኩት ከቁጥር 18 በኋላ ስለ ኢየሱስ ክርስቶስ ልደት ሲነግረን ዮሴፍ ለተባለ ለዳዊት ዘር የታጨች ማርያም የምትባል እጮኛው በመንፈስ ቅዱስ ጸንሳ በተገኘች ጊዜ ዮሴፍ በስውር ሊተዋት ምን ብሎ ነበር? ይላል አስቦ ነበር። ነገር ግን የጌታ መልአክ በሌሊት ተገልጦ የዳዊት ልጅ ዮሴፎ ያለ እጮኛህን ማርያምን ምን? አትበላት አትተዋት፣ ከመንፈስ ቅዱስ ነው ምን ያደረገችው የጸነሰችው ካላት በኋላ የምፈልገው ቃል ይሄ ነው። መልአኩ እንዲህ አለው፣ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለ ካለ በኋላ ህዝቡንም ከኃጢአታቸው ምን ይላል ያድናቸዋል። ካለ በኋላ የሚገርማችሁ ቃል በነቢዩም ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ትርጓሜውም እግዚአብሔር ከኛ ጋራ ነው የሚል ቃል እናገኛለን። ስለዚህ ወገኖቼ እግዚአብሔር ከእኛ ጋር ነው። እግዚአብሔር ከሁላችን ጋር ነው። ዛሬ ግን አንድ ነገር እላችኋለሁ። እግዚአብሔር በተለየ መገኘቱ፣ እግዚአብሔር በተለየ አብሮነቱ፣ እግዚአብሔር እንዲባርካችሁ በኢየሱስ ስም ወገኖቼ። ይህን ቃል ህይወታችሁ ላይ አውጃለሁ። ስለዚህ ምዕራፍ አንድ ላይ እግዚአብሔር ኢያሱን ባሪያዬ ሙሴ ሞቷል ባሪያዬ ሙሴ ሞቷል የሙሴ አገልጋይ የነዌ ልጅ ኢያሱ አንቸና ይሄ ህዝብ ሁሉ ከዛ በኋላ ምን አለው ተነሱ ደግሞም ዮርዳኖስን ተሻገሩ የሚል ቃል እናገኛለን ዛሬ በዚህ አዲስ አመት ወገኖቼ ባርካችዋለሁ፣ መነሳት እንዲሆንላችሁ፣ በኃይል መነሳት እንዲሆንላችሁ። ዛሬ ባርካችዋለሁ፣ በኃይል መነሳት እንዲሆንላችሁ፣ በነገር ሁሉ ድል እንዲሆንላችሁ፣ በነገር ሁሉ መከናወን እንዲሆንላችሁ፣ ወገኖቼ እግዚአብሔር እንዲያላቸው። አሁን ተነሱ፣ ተነሱ አሁን ካላችሁበት ቦታ ተነሱ፣ ተነሱ ብቻ አይደለም ሰሻገሩ ሲላቸው እናያለን። ዛሬ በዓመቱ የመጀመሪያ ቀን ላይ ሆኜ ይህን ቃል ህይወታችሁ ላያውጃለሁ። መነሳት እንዲሆንላችሁ መሻገር እንዲሆንላችሁ መውረስ እንዲሆንላችሁ እግዚአብሔር በአብሮነቱ እንዲባርካችሁ እግዚአብሔር በመገኘቱ እንዲባርካችሁ እግዚአብሔር በዕልውናው እንዲባርካችሁ። ዛሬ ይህን ቃል የምትሰሙ ሰዎች ሁሉ ይህንን ህይወታችሁ ላያውጃለሁ። ለዛም ነው ወገኖቼ ህዝቡ ሁሉ ከየአንዳንዱ ነገር ተሰብስበው ኢያሱን እንዲህ አሉት ጉዳዩ የሌላ ጉዳይ አይደለም አሉት ጉዳዩ የምንም አይደለ ጉዳዩ የእግዚአብሔር አብሮነት ሙሴ ጋር የነበረው እግዚአብሔር ሙሴ ጋር ሲተራ የነበረው እግዚአብሔር በሙሴ ህይወት ያየነው እግዚአብሔር ብቻ እግዚአብሔር ከአንተ ጋር ይሆናሉ ዛሬ በኢየሱስ ስም በዓመቱ የመጀመሪያ ቀን ላይ ሆኜ የመጀመሪያው ሳምንት ላይ ሆኜ ዛሬ ባረኳችሁ። እግዚአብሔር በመገኘቱ እግዚአብሔር በአብሮነቱ እግዚአብሔር በለውናው ይባርካችሁ። ወገኖቼ ይሄን ቃል ሕይወታችሁ ላይ አውጃለሁ። እግዚአብሔር በምሰሩ ሥራ ሁሉ መከናወን ይስጣችሁ። እግዚአብሔር አብሯችሁ ይንቀሳቀስ። ወገኖቼ የሚገርማችሁ ነገር ኢያሱ በዚህ ነው የጀመረው። ምዕራፍ ሁለት ላይ ስትሄዱ የሚገርም ቃል ታገኛላችሁ። ኢያሱ ሁለቱን ሰላዮች ወደ ኢያሪኮ ከላካቸው በኋላ ኢያሪኮ ከገቡ በኋላ እዛ ጋለሞታ የሆነችው ሴት ምን አደረገቻቸው? ከሸሸገቻቸው በኋላ የሚገርም ቃል ስትናገር በዚህ በኢያሱ ምዕራፍ ሁለት ላይ ታገኛላችሁ ምዕራፍ ሁለት ቁጥር ዘጠኝ ላይ ራብ በምትባለው ሴት ወገኖች በጣም የሚገርም ቃል ነው የተናገረችው ሶስት ነገር አለቻቸው እግዚአብሔር ምድሪቱን አሳልፎ ምን ብሏቸዋል ሰጥቷችኋል በምድሪቱ ያሉ ሰዎች በምድሪቱ ያሉ ህዝቦች ሁሉ ልባቸው ምን ብሏል? ቀልጧል። ደግሞ እግዚአብሔርን መፍራት ምድሪቱ ላይ ምን ብሏል? ወድቋል ብላ ስትመሰክርላቸው ታያላችሁ። ሃሌሉያ። ወገኖቼ እች ራብ የምትባል ሴት ጋለሞታ ይላታል። ወገኖቼ የምትገርም ሴት ናት። በዛ ብቻ እኮ አላቆመችም። ከቁጥር ዘጠኝ በኋላ ስትመለከቱ የሚገርም ቃል ስትናገር ታያላችሁ። አምላካችሁ እግዚአብሔር በላይ በሰማይ አምላክ ነው፣ አምላካችሁ እግዚአብሔር በታች በምድር አምላክ ነው ብላ ስትመሰክር ታያላችሁ። ሃሌሉያ። ዛሬ ይህን ቃል የምሰሙ ሰዎች ሁሉ ዛሬ እነግራችኋለሁ፣ እግዚአብሔር በአብሮነቱ ይባርካችሁ። ይህች ሴት እነዚህን ከኢያሱ ተልከው ለመጡ ሰላዮች በቃ ማረጋገጫ ነው የሰጠቻቸው። ከዚያ በኋላ በቃ እነሱም እኮ እግዚአብሔር ምድሪቱን አሳልፎ ሰተነዋል ብለው ነው ለኢያሱ የነገሩት። በጣም የሚገርም ቃል ነገረቻቸው። እች ሴት እኮ አማኝ አይደለችም፣ እስራኤላዊ አይደለችም፣ በያሪኮ ያለች ሴት ናት። ግን በሚገርማችሁ መንገድ የሚገርም ሶስት ነገር ነገረቻቸው። እግዚአብሔር ምድሪቱን አሳልፎ ሰጥቷቸዋል። ሃሌሉያ ዛሬ ነግራቸዋለሁ። እግዚአብሔር ዘመኑን ሰጥቷቸዋል። እግዚአብሔር ዓመቱን ሰጥቷቸዋል። እግዚአብሔር ጊዜ ሰጥቷቸዋል። እግዚአብሔር ዓመት ሰጥቷቸዋል። እግዚአብሔር ዘመን ሰጥቷቸዋል። ሃሌሉያ ሃሌሉያ። ከዛ ቀጠለችና ሁለተኛ እንዲያለ በሚገርም ሁኔታ ሁለተኛ ላይ ደግሞ የሚገርም ቃል ስትነግራቸው ታያለች። ህዝቡ በምድሪቱ ያሉ ህዝቦች ሁሉ እነሆ እናንተን በመፍራት ልባቸው ቀልጧላለች ክብር ለኢየሱስ ይሁን ምድሪቱ እግዚአብሔርን በመፍራት ተሞልታለች የሚገርማችሁ በጣም ልፍጠን ምዕራፍ ሶስት ላይ ስትሄዱ ደግሞ የሚገርም ቃል ነው የምታገኙት ምክንያቱም በእግዚአብሔር አብሮነት በእግዚአብሔር መገኘት የጀመረው ኢያሱ ምዕራፍ ሶስት ላይ ዮርዳኖስን ከመሻገራቸው በፊት ኢያሱ አንድ ነገር ሲላቸው ታያላችሁ። ያም ኢያሱ ሕዝቡን ምን ብሎ ሲነግራቸው ነው የምታዩት? ነገ እግዚአብሔር በመካከላችሁ ምን ያደርጋል? ድንቅ ነገርን ያደርጋል። ሃሌሉያ ሃሌሉያ። በመካከላችሁ እግዚአብሔር ድንቅ ነገርን ያደርጋል ሲላቸው፣ ተቀደሱ ሲላቸው ታያላችሁ። ዛሬ የምነግራችኋለሁ እግዚአብሔር ዛሬ እግዚአብሔር ነገ፣ እግዚአብሔር 2018 እግዚአብሔር መልካም ነገር ሕይወታችሁ ላይ ያደርጋል። እግዚአብሔር ድንቅ ነገር ያደርጋል። ዛሬ ነግራችኋለሁ፣ ለእግዚአብሔር ተለዩ። ዛሬ ነግራችኋለሁ፣ በእግዚአብሔር መንገድ ሂዱ። ይህን ቃል ሕይወታችሁ ላይ አውጃለሁ። እግዚአብሔር መልካም ነገር ያደርጋል። እግዚአብሔር በቤተሰብ ደረጃ መልካም ነገር ያደርጋል። እግዚአብሔር በግለሰብ ደረጃ መልካም ነገር ያደርጋል። እግዚአብሔር በቤተ ክርስቲያን ደረጃ መልካም ነገር ያደርጋል። እግዚአብሔር በአገር ደረጃ መልካም ነገር ያደርጋል። ኢያሱ ይሄንን ያላቸው በቃ ነገ እግዚአብሔር በመካከላችሁ ምን ያደርጋል? ድንቅ ነገርን ያደርጋል። መልካም ነገር ያደርጋል። ተለዩ አላቸው። ዛሬ በኢየሱስ ስም ይህን ቃል ሕይወታችሁ ላይ ወገኖቼ በዚህ በአዲሱ ዓመት መልእክት አለኝ። ይህን የምትሰሙ ሁሉ በምንም አይነት ሁኔታ ላይ ሁኑ፣ ዛሬ ነግራችኋአለው እግዚአብሔር በመካከላችሁ መልካም ነገር ያደርጋል። እግዚአብሔር በመካከላችሁ ድንቅ ነገር ያደርጋል። በዛ ብቻ ብሎ አላቆመም። የሚገርማችሁ ነገር እንደዚህ አላቸው፣ ከዚህ በፊት በዚህ መንገድ ሄዳችሁ አታውቁም አለ። መንገዱ አዲስ ነው ሲላቸው ታያላችሁ ዛሬ ነግራችኋለሁ፣ እግዚአብሔር በአዲስ አደራረግ፣ እግዚአብሔር በአዲስ መንገድ፣ እግዚአብሔር ሕይወታችሁ ላይ ያልፏል። በትላንትናው ሳይሆን በአምናው ሳይሆን ዛሬ ይሄን የምትሰሙ ወንዶች፣ ሴቶች፣ እናቶች፣ አባቶች ነግራችኋለሁ፣ እግዚአብሔር እነሆ እያሱ ያሱን እንዲያላቸው ከዚህ በፊት በዚህ መንገድ ሄዳችሁ አታውቁም አለ። በቃ አዲስ ነው መንገዱ አላቸው። አደራረጉ አዲስ ነው። ዛሬ በኢየሱስ ስም ባረኳችሁ። በዚህ አዲስ ዓመት ላይ እግዚአብሔር ሄዳችሁ በማታውቁበት መንገድ እግዚአብሔር በአዲስ ነገር እግዚአብሔር በአዲስ መንገድ እግዚአብሔር በአዲስ ዓመት ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ ወገኖቼ የሚገርማችሁ ኢያሱ እንደዚህ ብሏቸው ብቻ አልቀረም ራሱ ቁጥር ሰባት ላይ ስትሄዱ ምዕራፍ ሶስት ቁጥር ሰባት ላይ እግዚአብሔር ወደ ኢያሱ መጣና ኢያሱን ምን ሲለው ታያላችሁ ከሙሴ ጋር እንደነበርኩ ከአንተ ጋር መሆኔን ያውቁ ዘንድ ከዚህ ቀን ጀምሮ አንተን ከፍ ከፍ አደርግ ዘንድ እጀምራለሁ የሚል ቃል ታገኛላችሁ። ሃሌሉያ ሃሌሉያ። ስለዚህ እግዚአብሔር እንዲህ አለው፣ በቃ ከአንተ ጋር መሆኔን ያውቁ ዘንድ ከዚህ ቀን ጀምሮ ከፍ ከፍ አደርግ ዘንድ እጀምራለሁ። ዛሬ በኢየሱስ ስም ይህን ቃል የምሰሙ ሰዎች እግዚአብሔር ሕይወታችሁ ላይ ከፍታ ያደርጋል። ይህን ቃል የምሰሙ ሰዎች እግዚአብሔር ከፍ ከፍ ያደርጋችኋል። ዛሬ ነግራችኋለሁ። እግዚአብሔር በመገኘቱ እግዚአብሔር በአብሮነቱ እግዚአብሔር በልውናው እግዚአብሔር ኢያሱን እንዲህ አለው። ሃሌሉያ እግዚአብሔር ዘመን ሲሰጠው፣ እግዚአብሔር ተረኛ ሲያደርገው፣ እግዚአብሔር ኢያሱን እንዲህ አለው፣ ከዚህ ቀን ጀምሮ አለው፣ ከዚህ ቀን ጀምሮ በህዝቡ ፊት ከፍ ከፍ አደርግ ዘንድ እጀምራለሁ። ዛሬ በኢየሱስ ስም ይህን ቃል ህይወታችሁ ላይ አውጃለሁ። እግዚአብሔር ጀምሯል እድሜ ሲሰጣችሁ ጀምሯል። ጊዜ ሲሰጣችሁ ጀምሯል። አመት ሲሰጣችሁ ጀምሯል። ሃሌሉያ። እግዚአብሔር ይህንን ያለው ኢያሱን ከሙሴ ጋር እንደነበርኩ ከአንተ ጋም እንዳለው ያውቁ ዘንድ፣ ሃሌሉያ። ስለዚህ ዛሬ የመልእክቴን የምትሰሙ ሰዎች መልእክቴ አንድ ነው። በዚህ አዲስ ዓመት እግዚአብሔር በመገኘቱ እግዚአብሔር በአብሮነቱ እግዚአብሔር በዕልውናው ይባርካችሁ። ክብር ለኢየሱስ ይሁን። የሚገርማችሁ ነገር በዛ ብቻ እኳ አላበቃም። ምዕራፍ ሶስት ቁጥር ሰባት ላይ እግዚአብሔር ኢያሱ ጋር መጥቶ ይሄንን ካለው በኋላ ከዚህ ቀን ጀምሮ ከፍ አደርግሃለሁ። በነገራችን ላይ ሰው የአፉን ፍሬ ነው የሚበላው። ዛሬ ሕይወታችሁ ላይ ዘመናችሁ ላይ ይህን ቃል አውጃለሁ። ይሄ ዓመት የዝቅታ ሳይሆን የከፍታ ዓመት ይሆንላችኋል። ሃሌሉያ በነገር ሁሉ ከፍ ማለት ይሆንላችኋል። ዛሬ ይህንን ቃል የምትሰሙ ሰዎች ሁሉ በምንም አይነት ሁኔታ ውስጥ ሁኑ፣ ዛሬ ግን መልእክት አለኝ የእግዚአብሔር ቃል መልእክት አለኝ። እግዚአብሔር ከፍ ያደርጋችኋል። ካላችሁበት ሁኔታ ከፍ ያደርጋችኋል። ካላችሁበት ሁኔታ ከፍ ማለት ይሆንላችኋል። ሃሌሉያ። የሚገርማችሁ ይሄ ከሆነ በኋላ ምዕራፍ አራት ላይ ስትሄዱ ክብር ለኢየሱስ ይሁን የሚገርም ቃል ታገኛላችሁ ምዕራፍ አራት ላይ ህዝቡ ዮርዳኖስን ከተሻገሩ በኋላ ክብር ለኢየሱስ ሲሆን ዮርዳኖስን ከተሻገሩ በኋላ የሚገርማችሁ ነገር ካህናቱ ኢያሱ እንዳዘዛቸው ታቦቱን ተሸክመው ልክ ዮርዳኖስን ሲረግጡት ይላል ዮርዳኖስ ለሁለት ተከፍሎ ሃሌሉያ ተከማቸ ህዝበ እስራኤልም ይላል በደረቅ ምድር ተሻገረ የሚል ቃል ታገኛላችሁ። ክብር ለእግዚአብሔር ይሁን። የሚገርማችሁ ነገር ሃሌሉያ! ሃሌሉያ! ከዛ በኋላ ከተሻገሩ በኋላ ኢያሱ አንድ ነገር አደረገ። ከእያንዳንዱ ነገድ አንዳንድ ሰው ከመረጠ በኋላ ከዛ ከተሻገሩበት ዮርዳኖስ ውስጥ ድንጋይ የተሸከሙ ተሻግረው ወደ ገቡበት ወደዛ ስፍራ ወስደው እንዲያስቀምጡ ትእዛዝ ሰጣቸው ይህ ብቻ ሳይሆን እዛው ካህናቱ ቆመው በነበረበት ስፍራ ታቦቱን ተሸክመው ሌሎች ደግሞ አስራ አንድ ሰዎች መጥተው ድንጋይ ምን አደረጉ አከማቹ ከዛ በኋላ ወቅቱ ህዳር ነበር ይላል እና ሞልቶ ነበር ይላል ጥም ብሎ ነበር ዮርዳኖስ ከዛ በኋላ ነው ተከፍሎ የነበረው። ክብር ለኢየሱስ። ሲሆን ከዛ ልክ ካህናቱ እግራቸውን ሲያወጡ ውሃው ወደ ነበረበት ስፍራ ተመለሰ ይላል። የሚገርማችሁ የፈለግኩት እሱን አይደለም። ምዕራፍ አራት ቁጥር 14 ጋር ስትሄዱ እግዚአብሔር እንደገና ወደ ኢያሱ መጥቶ ኢያሱን አንድ ነገር አለው። ክብር ለኢየሱስ ይሁን። ምዕራፍ ሶስት ቁጥር ሰባት ላይ ከመሻገራቸው በፊት እግዚአብሔር ወደ ኢያሱ መጥቶ ከሙሴ ጋር እንደነበርኩ ካንተ ጋር መሆኔን ያውቁ ዘንድ ከዚህ ቀን ጀምሮ ከፍ ከፍ አደርግሃለሁ ነበር ያለው። ምዕራፍ አራት ላይ ደግሞ ከተሻገሩ በኋላ እግዚአብሔር ወደ ኢያሱ መጣና ክብር ለኢየሱስ ሲሆን ከዚህ ቀን ጀምሮ በሕዝቡ ሁሉ ፊት ከፍ ከፍ አድርጌያለሁ ሕዝቡም ይላል ሙሴን እንደፈሩት ሁሉ ይላል በሕይወት ዘመን ሁሉ ይፈሩሃል። ሃሌሉያ ሃሌሉያ! ወገኖቼ ቀላል ቃል አይደለም። በሕይወት ዘመን ሁሉ ሙሴን እንደፈሩት ሁሉ ሙሴን እንዳከበሩት ሁሉ ሙሴን እንደተቀበሉት ሁሉ ህዝቡ ሁሉ ምን ያደርጓል? ይፈሩሃል። የሚገርማችሁ እግዚአብሔር እንደተናገረው እንዲሁ ነው፣ እያሱ ሕይወት የሆነው ክብር ለኢየሱስ ወገኖቼ በእያንዳንዱ እርምጃው የእግዚአብሔር አብሮነት የእግዚአብሔር እልውና የእግዚአብሔር መገኘት አብሮት የነበረው ኢያሱ በእያንዳንዱ እርምጃው ወገኖች ከፍታኔ የሆነለት ክብር ለኢየሱስ ይሁን። እግዚአብሔር ምዕራፍ ሶስት ቀባት ቁጥር ሰባት ላይ የነገረውን አልደገመውም፣ አሻሽሎ አለው። በህይወት ዘመን ሁሉ ከሙሴ ጋር እንደነበርኩ ካንተ ጋር እንዳለው ሃሌሉያ። ህዝቡ ሁሉ በህይወት ዘመን ሁሉ ያከብሮሃላሉ። ሃሌሉያ። ዛሬ ይህን ቃል የምትሰሙ ሰዎች ሁሉ እግዚአብሔር በመገኘቱ እግዚአብሔር በአብሮነቱ እግዚአብሔር ይህን ዓመት ይባርክላችሁ፣ ዘመናችሁን ይባርክላችሁ። ስትራመዱ እግዚአብሔር አብራችሁ ይራመድ። በምትሰሩት ነገር እግዚአብሔር መከናወንን ይስጣችሁ። እግዚአብሔር በመገኘቱ ይባርካችሁ። ሃሌሉያ ሃሌሉያ። ትዝላችኋል። በሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ ስትሄዱ ጌታ ኢየሱስ ቁጥር 23 ላይ ነው በ30 ዓመቱ አገልግሎት የጀመረው። ነገር ግን ሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ ስትሄዱ ኢየሱስም ይላል ሊጠመቅ ሲል ምን ያደርግ ነበር? ይጸልይ ነበር የሚል ቃል ታገኛላችሁ። መጥመቁ ዮሐንስ ያጠምቅበት ከነበረው ከዮርዳኖስ ማዶ ኢየሱስ ከመጣ በኋላ ሌሎቹ እንዳደረጉት ሳይሆን ኢየሱስ የተለየ ነገር አደረገ። ሊጠመቅ ሲል ሲጸልይ ሰማይ ምን አደረገ? ተከፈተ። መንፈስ ቅዱስ በእርግብ አምሳል እላዩ ላይ ምን አለበት ይላል? አረፈበት። ይሄ ብቻ ሳይሆን የፈለግኩት ቃል ይሄ ነው። ከሰማይ ድምፅ መጣ። ምን የሚል ድምፅ? የሚወደው ልጅ እርሱ ነው እርሱን ስሙት የሚል ሃሌሉያ። ከዛ በኋላ ነው በመንፈስ ቅዱስ ተሞልቶ ወደ ምድረ በዳ ሄደው። ስለዚህ ኢየሱስ ይጸልይ ነበር። ኢየሱስ መንፈስ ቅዱስ በኃይል አብሮት ነበር። ይሄ ብቻ ሳይሆን ወገኖቼ ኢየሱስ በምድር በነበረበት ዘመን የአብ የአባቱ ድምፅ አብሮት ነበር። ክብር ለኢየሱስ ይሁን። ለዛም ነው እዚህ ክፍል ላይ የሚወደው ልጅ እርሱ ነው እርሱን ስሙት የሚል ቃል ታያላችሁ። ስለዚህ ዛሬ ኤን መልእክት የሚሰሙ ሰዎች ሁሉ አልጨረስነውም፣ እንቀጥለዋለን። እግዚአብሔር በአብሮነቱ እግዚአብሔር በመገኘቱ እግዚአብሔር በእልውናው ይባርካችሁ። ወገኖቼ ቀደም ብያችኋለሁ፣ ማቴዎስ ወንጌል ምዕራፍ አንድ ላይ አማኑኤል እግዚአብሔር ከእኛ ጋር ነው ይላል። አዎ እግዚአብሔር ከሁላችንም ጋር ነው። ግን በተለየ መገኘት፣ በተለየ አብሮነት እግዚአብሔር ይህን ዓመት ይባርካችሁ። ስትወጡ፣ ስትገቡ፣ ስትሰሩ እግዚአብሔር በነገር ሁሉ በአብሮነታችሁ ይባርክ፣ በአብሮነቱ ይባርካችሁ። ክብር ሁሉ ለእግዚአብሔር ይሁን።